ጋይዝ ሙሽሮቹ መጥተዋል። ሰርግ ለመብላት ተዘጋጁ፣ ተዘጋጁ ብለው አዋጅ እያወጁ ማለት ነው። አሰላሙ አሌኩም ወረህመቱላሂ ወበረካቱሁ ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? ግን ዋልን መሰለኝ፣ ሰዓቱ ሄዷል። እንዴት ናችሁ? ደህና ናችሁ ወይ? አረ ተው ተው፣ ጋይዝ እንቅልፍ እምቢ አለኝ እንዴት ናችሁ? ደህና ናችሁ ወይ? ስልክ የላይ አራስ ተዘግቶ ቆየ ማለት ነው። ሰላም ነው ወይ? ሁሉንም ነገር ዛሬ ዘረጋግፎ ነገረኝ እያለች ሙሽራዊ መታለች ማለት ነው። እንዳያችሁት ከሆነ በነገራችን ላይ እናንተ እንዴት ናችሁ? ሰላም ናችሁ ሆይ? ከኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ። በያላችሁበት ሰላም ናችሁ? ብዙ ዝቲ በሉ። ሀገራችንን ሰላም ያደርግልን እያልኩኝ ሙሽሮቹ እያስደመሙን ይገኛሉ ማለት ነው። ዛሬ እንዲያውም ፏፈሽ እያሉ ሲመጡ አየኋቸው ማለት ነው። እንግዲህ አሁን እንግዲህ እንግዲህ ያው ወደ ትዳር ነው አይደል እንዴ? ጋይዝ አዎ፣ እኛ ኮ ሁሉንም ነገር እንችልበታለን። መዳር መኳል ኮ ስንችልበት፣ ኦማይ ጋድ፣ እኛ እማንችለው እማናደርገው ነገር የለንም። የምሬ ነው የምላቸው። ግን እኮ ሀቅ ነው አደል እንዴ? ተሳሳት ኩዳ ምንም ስህተት የለብኝም። የምር እኛ ሰዎች እንዲው የሚገርም እኮ ነው የምር እኔ ወላሂ ራሴን ራሱ እየታዘብኩት ነው፣ አንዳንድ ጊዜ ማለት ነው። ማን ከማን ጋር እንደሚሆን ራሱ እንደምናውቅ እኔ ራሴን እየታዘብኩ ነው ማለት ነው። አሁን ላይ ማለት ነው፣ በእኛው እንትን ተገናኙ፣ ዛሬ እዚህ ደረጃ ደርሰዋል ማለት ነው። ሌላም እንዴ ሌላም ማገናኘት አለብን በዚህ አይነትማ ማለት ነው በቃ ማገናኘት ማጣመር በቃ ስራችን መሆን አለበት። እንደዚህ መልካም ነገር የሚፈጠር ከሆነ ትናንትና ብያለሁ፣ ይባይዘይ በቃ የሆነ እንደዚህ በኛ የሚደረግ በኛ ኮሚንት፣ በእኛ ማለት እንደዚህ አይነት ነገር የሚገኝ ከሆነ በቃ ስራችንን መቀጠል አለብን ብዬ አስባለሁ። እስካለን ድረስ መቼም ክፉ ነገር አይደለም፣ ስራችን መቀጠል አለበት በቃ ማጣመር ማፋቀር፣ ማጋባት ነው። ግን ደግሞ የሚገርመው ነገር ደግሞ ማፈታት ምንችላለን። እሱን ተውት፣ እሱን ጣንሹ። እንደዛማ አይደረግም፣ በቃ እኛ ያለብን ምንድ ነው ማጣመር፣ ማገናኘት፣ ማጋባት ነው በቃ ስኬታማ ማድረስ። ይሄ የኛ ታይብ ነው፣ የኛ መገለጫ ነው በቃ። ግጽ ነው፣ ጥሩ ነገር ነው። እንዲህ ሰውን ግዙ ደረጃ ማድረስ በጣም አሪፍ ነገር ነው ብዬ ነው የማስበው። ጋይዘው እናማ ዛሬ ፏፈሽ ሲሉ ውለዋል ማለት ነው። ግን እኔ የሆኑ ጓደኞች ላይ ሳየው ማለት ነው እንትኑን የሆነ ስቶሪ የተደረገ ጽሁፍ ሀይሜ ከፍቷታል የሚል ነገር አየሁበት። ለምን ይከፋታል? እንደ ዛሬማ ፏፈሽ ነው፣ ደስታ በደስታ ነው፣ ጥርስ በጥርስ ነው፣ ሳቅ በሳቅ ነው ብዬ ነው የማስበው ኔ እንግዲህ ብዙዎቻችሁ በምን አይነት መልኩ እንዳያችሁ ታላቅም የሆነ ጽሑፍ አለ። እሱም ያኔ የሚሆን ነገር እና የሆነ ነገርም ነው ሊሆንም የሚችል ነገር ነው ብላችሁ ያዙት ማለት ነው። ምክንያቱም ብዙዎቻችን በዚህ ነገር ላይ የምታውቁት ነገር ነው። ይኸው ነው። ሰው እኮ ያው ያለውን ያለው የወደዋል ነው የሚባለው። ስለዚህ ያው ከዛ በፊት እንደዛ ሆኖ ሊሆን ስለሚችል የእሱን እጠር አርጋቸው እዩት ነው ምለው ማለት ነው። ጋይዝ እና ገይዞችዬ እንደዛ ነው ማለት ነው። ዛሬ ደግሞ እንግዲህ አዲስ ነገር እናያለን ማለት ነው። ያው በየቀኑ አዳዲስ ነገር ነው የሚመጣው። አዳዲስ ነገር እያመጡ ያዝናንናል ማለት ነው። እኛም እንዝናናለን። በመዳም ኩሽና ቁጭ ብለን መዝናናት ነው። እንዲ ንጨናነቅ ብለው ስለሚያስቡ ማለት ነው። በነገራችን ላይ ማለት ነው እኔ እነሱም እንደኛ ላደለ እውነተኛ ቤተሰብ ያለው ዩቱብ ላይ ነው ይላሉ ማለት ነው። እኔ ይህን የሰማሁት በነገራችን ላይ ከኢክራም እና ከኢሳም ነው።

ማንም ሰው ስራ ይዴቅ። ለማናቸውም ዛሬ አዲስ ነገር አለ። በነገራችን ላይ ሁሎችም ማለት ነው። ዛሬ እነ ሂሳብ ይመጣሉ። መልካም ቆይታ እናደረጋለን አብረናቸው ማለት ነው። እንደው ምንተርብ ነው ማድረጋቸውን ታያላችሁ ማለት ነው። ለማናቸውም ፒስ